ሰላም ሰላም። ቴዲ ወንድማችን እማያውቀው የለም። ከዚህ በፊት ሳኡዲ ያለም ብሬክስ ጋር የብሬክስ ጓደኛ ነው። አብዛኛው በብሬክስ ነው የምታውቁት ቴዲን። በጣም ጎበዝ ወጣት ምናምን፣ በቅርቡ እንዲያውም ፊቱ ተበላሽቶ በጣም አሳዝኖ የነበረ የነበረ ኤን ዌይ ፌስቡክ ጓደኛዬ ነው፣ ቲክቶክ እና በጣም አሳዝኖ የነበረ ፊቱ ተበላሽቷል። ምናምን ምናምን። እና ስንት መከራ ሄዶ አገር ተመልሶ መቱ ስንት ችግር አሳልፎ እንግዲህ እዚህ ጋር በሰው ሀገር እኔ ባለኝ ኢንፎርሜሽን እንግዲህ በካራ ወግተው ገደሉት ነው የተባለው። በተለይ እዚህ ሳኡዲ በተለይ ሪያድ የሚባል በጣም የሚያሳዝን በቃ ከሰው ሀገር ለራሱ ምናምን ምናምን ምናምን ይዘው የሚመጡ እነዚህ ናቸው እንግዲህ ሀገር የሚያሳድቡት ከሀገር ስራ ብለው ሰው ለመግደል ካራ ይዘው ይመጣሉ፣ ሽጉጥ ይዘው ይመጣሉ። በጣም ስንት ስንት እኮ ያልተማረ መሀይም እኮ ነው እኔ እንዳለኝ ኢንፎርሜሽን እንዳለን ኢንፎርሜሽን እንግዲህ በካራ ወቅተው ገደሉት ነው የተባለው። በእውነት እነዚህ በህግ መጠየቅ አለባቸው። እንደነዚህ ላዳግም ቅጣት መሰጠት አለባቸው። በተለይ እዚህ ከሰው ሀገር እየመጡ ሰውን የሚገሉ ደስ የሚለው ከተያዙ ሳኡዲ ቀልድ የላትም። ሳኡዲ ላይ ቀልድ የለም። የገደለ ይገደላል ሳኡዲ ላይ ኢትዮጵያ እንደ ኢትዮጵያ አይደለም፣ እና በጣም ነው የሚያሳዝነው በእውነት ቴዲዬ፣ በጣም ያሳዝናል። እግዚአብሔር በቀኙ እንትን ያኑርክ በጣውን ያዘንኩት በእውነት በጣውን ያለቀስኩት። ለመላው ለቤተሰቦቹ ጽናት ይስጠልን። ወንድማችን ቴድዬ እግዚአብሔር በጣም ያሳዝናል። ኤንወይ ሰላም አሌኩም ወረመቱላ ወበረካቱ። ውድና ተወዳሽ ቤተሰቦች ሰላም ናችሁልኝ አላችሁልኝ ወይ? እኔ ያለውኝ አልሐምዱላ። ለመናገር ማመን አቅቶኛል። ተደጋጋሚ ቪዲዮዎችን አየሁኝ። ኮሚኒቲ ብሬክስ ላይ እንደዚህ ብሬክስ የሚለው 18 ሰዓት ሆኖታል ከቦሰተ አየሁኝና የእውነት አሁን ቴዳ ሰው ገሎ ነው። በኋላ ምን አረጋችሁ? እንደው ምንስ ቢበድላችሁ ነው? እንደው እሺ ተበደሉም? ግን ሰው ምን ነካው? እንደው በሰው ሀገር ተቀምጣችሁ ይህን ያክል ጭካኔ እንደው ከምን የተነሳ ነው? ምን ብበሉ ነው? ምን ብጠጡ ነው? ተንከራታችሁ በባህር መታችሁ፣ ተንከራቶ በባህር መቱ። ይህ ልጅ አይናችን እያየ ስንት ጊዜ ተንከራቶ በባህር መጣ፣ ያልፍልኛል ብሎ እኖራለሁ ብሎ ነገ የተሻለ ቀን ይሆናል ብሎ ጭራሽ ህይወቱን በበረሃ በዛ በረሃ ሲመጣ ህይወቱ ያልተቀጨውን ከአሳ አልፎ ከዘንዶ አልፎ ከአዞ ተርፎ እናንተ በወንድማችሁ ላይ በቢላ ወቅታችሁ መግደላችሁ በጣም ነው የሚያሳፍረው። ሞት ለማንም አይቀርም፣ አሟሟታችንን አሳምርልን ነው የሚባለው። እንደው በዚህ ልክ እንደው ምንስ ብት ምንስ ቢያደርጋችሁ ምንስ ቢበድላችሁ፣ ምን አለበት የጊዜያዊ ስሜታችሁን ተከትላችሁ በዚህ ልክ ወንድሞቻችሁን እህቶቻችሁን ህይወታቸውን ባትቀጽፏቸው። ወይኔ ይሄ ክፉ ዘመን፣ ወይኔ ይሄ ክፉ ዘመን። እንኳን ሞቱን ቅልፍ የሚያሳዝን ልጅ እሱስ አንድ ጊዜ ሆኖ ሞቷል። ለዛይ ለሚስኪን እናቱ ለዛይ ለሚስኪን እናቱ ብላችሁ እንኳን ምን አለ ብትረሀሙት ምን አለ ብትተውት፣ ምን አለ ካልተመቻችሁ ብትተውት፣ ከናንተ የሚርቅበትን የሚርቀበት መንገድ ብትፈጥሩ ምን አለ። እንደ ሀገራችን እንደ ባህላችን ተወያይተን ችግራችንን ብፈዱ ለሞት ብቻ ነው መፍትሄ የሌለው። ለሁሉም ነገር መፍትሄ ያለው ከተወያያችሁ ከተነጋገራችሁ በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ከሞቱም አሟሟቱ በሰው እጅ መሞት፣ በሰው እጅ ያሁን በወንድማችሁም እጅ መሞት፣ በኢትዮጵያዊ ወንድማችሁ መሞት፣ እንደው በሰው ሀገር ላይ እናንተ እንኳ ባታውቁ ጎረቤት ላይ አይታችሁ ወገኖቻቸውን ሲያከብሩ፣ ሲከባበሩ ሌሎች አገራቶችን በሰለጠና ሀገር ላይ ተቀምጣችሁ ሰው በሰውነቱ በሚከበርበት በሸሪአ በምትተዳደር አገር ላይ ኖራችሁ እየኖራችሁ የገዛ ወንድማችሁን ደም መጠጣት ያሳዝናል። መስሏችሁ ነው ዱንያችሁም አኬራችሁም አያምርም። የሰውን ነብስ ያጠፋች የተከበረችን የፈጣሪ ነፍስ እናንተ በራሳችሁ እጅ ማጥፋት ማስጠፋች መስሏችሁ ነው ዱንያችሁም ስቃይ ነው አኬራችሁም ስቃይ ነው። በዛው አጋጣሚ ለቤተሰቦቹ መጽናናትን ይስጣችሁ። ሌላ ምንም የሚባለው ነገር እስፔሻሊ፣ ለእናቱ ሲቀጥል፣ ደግሞ ለዚች ለሚስኪን ሚስቱ ብትሆንም ታውቃላችሁ፣ እሱ አብረው ብዙ መከራዎችን ያሳለፉ የበረሀ ባልም ጓድም ነው። ለዚች ለሚስኪንስ እንደ ባሏም እንደ ጓደኛውም በበረሃ ተንከራቶ ተንከራታ መታ ምን አለባት? ነጥሏቸው፣ ምን አለባት? ለያዩቸው። በፈጣሪ ስም እኔ ምን አይነት ልብ እንዳላችሁ ምን አይነት አእምሮ እንዳላችሁ እኔ አላቅም። ሰው ልጅ ወደ ሰይጣንነት የተቀየረበት የእውነት ማመን አቅቶኛል። ግን ብዙ ቦታ ላይ ቪዲዮ ተፖስቶ አለ። ከዛም አልፎ ደግሞ ብሬክስ ሀበሻው ፖስቶት አለ። ከዛም አልፎ መሲ ፖስተዋለች። እነሱ ፖስቶ ስላዩ ነው እንጂ ስላየው ነው እንጂ አለዛኔ፣ በፍጹም ሰው ወሬ አለበት። ያልሞተውን ሞተ፣ ያልታመመውን ታመመ፣ ኩላል ፌል ያላረገው ፌል አረገ ብለው ስለሚያወሩ በቃ አላመንኩም ነበር። ስደተኛ ስደተኛ እኔ እንጃ። ስደተኛ ሆናችሁ በስደተኛ ላይ ይህን ያክል ጭካኔ እኔ እንጃ። እውነት አላውቅም አላውቅም፣ ወላሂ እናት እናት የላችሁም እህት የላችሁም። የምጠብቀው እናቱን ብታስቡስ፣ የምጠብቀው እህቱን ብታስቡስ፣ የምጠብቀው ሚስቱንስ ብታስቡ እኔ አላውቅም እኔ እንዴት እንደምትጨክኑ ነው አላውቅም። እኔ እኔ በስደተኞች ላይ ስደተኛ እንደዚህ ተጨካክሎ ያሳዝናል። ምንም የሚባል ነገር የለም። ያው የተለመደ ፈጣሪ ነብስን ይማር፣ ነብስ ይማር፣ እናንተንም ያጽናናችሁ ይባላል። በቃ አለቀ። ግን ዋጋ ትከፍሉበታላችሁ። መስሏችሁ ነው ሰውን አጥፍቶ ሳውዲ አረቢያ ላይ መኖር አይቻልም እንደለመዳችሁት የማንንም ህይወት እየቀጸፋችሁ፣ እንደ ምንስ እንደ ምንስ ብትበደለው ምንስ ብትበዳደሉ ያላችሁት በሰው ሀገር ላይ ሁላችንም ያለነው በሰው ሀገር ነው። እንዴት እንደዛ ጭካኔ ሳውዲ አረቢያ ላይ እኔ እንጃ። አንዴት አይቴም የዛሬ ሁለት አመት ሶስት አመት እንደዚሁ የዛሬ ሶስት ዓመት ይመስለኛል ሪያድ ነው ባሏን የገደሉባት የገዛ ጓደኞቿ የወረባ ፖሊስ ስታላቅስ ነበረ። አሁን ላይ ምን ላይ እንደሆነች አላቅም።